ክብር ለህዝብ። አረ ተይሃቡ አንቺም እንዴ ሳትነግረን እና ታስብሽ እኮ ነው። ምነው እኛ እኛ ማግባትሽን ብትነግሪን እንደሰታለን። እኔ አልቀና ማግብቻ አለ ኦሬዲ ዜድም ባላላት አንቺም ባለሌላቸው ይኸውና፣ እንደዚህ አይንሽ ተኩለሽ አምሮብሽ ከሰርግ በቅርቡ እንደ ከሙሽርነት እንደወጣ ሳይ ጥላለች ቀለበቱ ይናውታሳይ ይናውታሳይ ይናውታሳይ እንደነበርሽ እኮ ፊትሽ ያስታውቃል። የአይንሽ ኩል እራሱ አለቀቀም። ሜካፕሽ እራሱ አለቀቀም። በደምብ እጅሽ እና ነው ማሻላ ዛሬ ነው ከጫጉላ ሽር ሽር ዛሬነ የመጣችው ድርያቤ፣ ዛሬ ነው የመጣችሁ? የት ነበረች ትናንትና? ሰያለብስፌ ቀብረር ሸብረር ብላ የኛ ሙሽራ ሙሽራክት ኮንግራቱሌሽን መብሩክ እያላችሁ ለረጁ ከአሜሪካን ባል መቷላታ ወይ አንተ አስራ ሦስት ሺህ ዶላር አውጥቷ አይደለ ከሪም ጎልድ ወርቅ የገዛልሽ፣ አስራ ሦስት ሺህ ዶላር ማሻላ ጉሉ፣ ማሻላ መብሩክ በሉ፣ ማሻላ ሂናውን ነገር ያሳየች ነው አመለከታው ተሳካፋን ስትይዛየ ነው ሂናውን ደብቃ ነበረ ሂናውን። አለሁኝ እረዳለሁ፣ ግን እኛ ቢያንስ ጓደኞችሽ አግብቻለሁ እንኳን ደስ አለሽ በሉኝ። ደስ ይበላችሁ። ቀለበቱ በቀኝ እጇ ነው ያለው በግራው አይደለም። ራጁ ራጁ ነው ሳትኳይ ረስተሽው፣ አሁን እኮ ልታቸኝ ነበር። በሷ ቤት አረሳውት በእሷ አልቀንሰው ብዬሽ ነው ሐቢብቲ የሚያምርብሽ ስትኳይ ጥሩ ነው። ተኳይ ያምርብሻል። ስትኳይ ኧረ ኩሉን ማንኳለሽ ኩሉን ማንኳለሽ። ባትተኳይ እኔውም ሲያምርብሽ። ውይ ሪም ሪም ናት የኳለቻት። ኧረ ኩዱም ማንኩላታት ኩዱም ማንኩ። ይችውት ቆይ ትግባ እዛ በጣ ለምንድን ነው የወረድሽው? ነይ እኔ ኮሪ መስላኝ። ኮሪ ምን መብሩ ካልኩኝ። እኔ ደግሞ አላወቁ ሪምማ አኒቨርሳሪዋን የሪም እናውቃለን። ከባል ዋጋ ትዳር ያረጉበት ቀን ነው እናውቃለን። እኔ የዝችኛዋ ፋሲካ ደግሞ በልታ በመሄዷ አውቃ። እንኳን እሰይ፣ እንኳን ደጋረጋት ሀቢብ፣ ሰንተሻል። ሀቡዬ ሀቢብ ያረጋት ሀቢብ እና ፋሲካ። ዋይ ምን ሆኑ? ሲባል የምትሸናለችው እሷ ወይኔ፣ ድጋሚ ካዳት። ሪካርድን ያየሁት ጴጥሮስ ቆይ በቃ ቆይ ራጁ ቆይ ራጁ ላውራት ላውራት ይ እ አንዴ ላውራት አንዴ ላውራት አንዴ የመጨረሻ ላውራት ለመጨረሻ፣ ይሄ ጴጥሮስ ኢየሱስ ክርስቶስ እንደከዳው ኮቁቁ ሳይል ይኸው ሀቢብ ለውሽዬ ካዳት፣ ከረብ በቤታ ቀየራት። አዎ በድጋሚ ካዳት። በእናትሽ ልቧ ሁለት ጊዜ ተሰበረ። በጣም አሳዘነችኝ። የእውነት በጣም አዘንኩኝ። ስንት ጊዜ ነው ደጋግሞ የሚወጋት? በወጋት እየተሰማት ስታስመስል አየሻት? እነሱ በመለያየታቸው የተሰማት ነው የምታስመስለው። ደስተኛ ነች፣ በጣም ደስተኛ ናት። አሁን በእሷ እኮ

ቁጭ ብላ ኮናንቸው ውሽጌ ቤት አለ። ደጋግሞ እንደዚህ እየከዳት ግን እሱ ምናልኩን ይ ሰውዬ ይሳሳሳል። ተይ ሀቡዬ ስልሽ አልሰማልሽ አልሰማልሽ የምር ዘለችኝ። አምጥቼ አጽናናት አለው። ጥሩ አትቡ ውሽጌን እና አጽናናት ፕሊዝ። እሪ ሳረገሽ ኢንቪቴሽን ውስካው ወታሽ ጊቢ ሪምሻ ፌስቡክ ደርሰሽ ዩቱብ ደርሰሽ ነይ አቡ ወይ የለችም እኮ ውጪ ናት። ወጥተው አሉ ሱቅ ዋል። ማንና ማን? ሪም የለችም ቤት። ሪም እና ሪም እና የሪም ባል እና ንቆገርሽ። ሪም እና የሪም ባል እና የረጁ ዲያስፖራ እኮ። አሁን እኛ በጣም መስማርቶች ስለሆንን ወዲያው ይገባል። የረጁን ሰርግ ላይ የሪምን አኒቨርሰሪ አከበሩ በዛው ለምን የረጁ ሰርግ እንዳይባነን በሪም አንቨርሳሪ ከቨር ሊያደርጉትና ሊሸውዱን፣ በቃ ሪም አንቨርሳሪዋን አክብራ ነው፣ ሪም የጋብቻ በዓሏን አክብራ ነው ብቻ ብለን ላሽ እንድንል፣ ያለፈ የጋብቻ በዓል የሪምን የረጁን ሰርግ ለመሸፈን የረጁ የሪም የጋብቻ ብቻ በዓል አደረጉት። ቀኑ አልደረሰ አለፈ፣ ካለፈ በኋላ የጋብቻ በዓል ብለው እንደዛ ብለው አወሩልን እና አምነን እንድንቀበል ገባችሁ። በቃ የረጁ አገባችሁ አስባችሁታል። ለሪም የጋብቻ በዓል ረጁ እንደዚህ እና ስትሰራ የሙሽራ ሜካፕ ስትሰራ አስባችሁታል። እንደኛ ኮጅላ አይደለን። በጣም ስማርቶች ነን እናገናዘባለን። እኔ ደግሞ የገረመኝ እኔ ደግሞ የገረመኝ ሪም ማለት ነው መሲ አልተጠራችም አለች። አልተጠራችም መሲ አልተጠራችም አለች። ከዛ መሲ ካልተጠራች ለምንድነው ይህና ያረገችው? ለምን የምን ፕሮግራም ሪም አልተጠራችም አለች። አዎ ወይ ልጨርስልሽ፣ ሀቦ ልጨርስልሽ ሪም አልተጠራችም መሲ አለች የምን ይህና ነው ያረገችው? ጉቹ ሳትጠራ ዱባይ ላይ ሁና፣ አንቺ ችግር የለውም ባህር ማድንሽ፣ እኔም ባህር ሰላሳ ደቂቃ እኮ ነው ፍላይት አምስት መቶ ሪያል እኮ ነው ትኬት፣ ትሄጃለሽ። ከዛ መሲ ብር ስትባል እሷ ደግሞ እጇ ህና ዋይ ጉጆ አየሽ ጉድ ስዳት አዎ፣ እኔ ባነ እኔ ባዳነኝ ያለች ጉጆ። እያሳዝንችል እኮ እኛ እኮ ለምን አልተጠራንም ብለን እንዳንቀየማቸው እኮ ነው። በቀላሉ እኮ እንደዚህ ከመደባበቅ የረጁን ሰርግ በሪም የጋብቻ በዓል ሸፍ ነው ለማለፍ ከመሞከር በቀላሉ ላይፍ ከፍተው ይቅርታ አድርጉልን፣ ወጪ ስለማንፈልግ እኛ ማንንም አንጠራም በራሳችን ብቻ ቤታችን ውስጥ ኬክ ገዝተን ቀለበት አስረን ነው የምናደርገው፣ ይባላል እኮ በግልጽ በቃ ምንም መሸፋፈንና የረጁን ማግባት በሪም የጋብቻ በዓል ድንገት ተነስታ የጋብቻ ብቻ በዓል አልተነገረን፣ ስንተኛ ዓመት እንደሆነ ላይፍ ላይ አላወራንበት። እኔ ልደቴን እንኳን ከአንድ ወር በፊት አብረን ላይፍ ላይ ሁላችንም አውርተንበት ነው አደለ? ልደቴን እንኳን የምናከብረው ሳንነጋገር፣ ምን ሳንል ፎቶ ኢንስትግራም ስቶሪ ላይ አድርጋ ሪም ኬክ ስትቆርስ ከባለቤቷ ጋር። ከዛ ሪም ምንድን ነው አልኳት፣ ደንግጬ እንዴት እንደደነገጥኩ በቃ፣ ድንግጥ ብዬ ሪምሻ ምንድነው አልኳት። ከዛ ዊ ሀቡ ይቅርታ፣ ሳንነገርሽ አንግ የጋብቻ በዓላችንን እኮ እኔና ባል እያከበርን። ታዲያ ሳትነግሪን ምን ነው ላይቭ ላይ እየመጣሽ ቁርሴን በላው፣ ሻይ በወተት ጠጣው፣ ከረክ ጠጣው፣ ኔስ ካፌ ጠጣው እያልሽ ተራውን ነገር የምታወሩልን ሴትዮን በዚህ አይነት ኢምፖርታንት ነገር በህይወትሽ እንዴት ላይቭ ላይ አልነገርሽንም? እኔ ቤት ላይቭ ላይ ሁሌ እየመጣሽ ይህን በላው፣ ይህን ጠጣው ክ ይለወ አልኳል። ከዛ ስላት ሳይታሰብ ሰፕራይዝ ነው ያደረጉኝ አለች። እሺ ሰርፕራይዝ ከሆነ እንዴት ቀድመሽ ሜካፕ ተሰርተሽ ጥፍረሽን ተሰርተሽ ይኸ ሁሉ ነገር እንዴት ሬዲ ሆንሽ? ቀሚሱስ መቼ ተገዝቶ ነው ምናምን አልኳት። ከዛ ምንድነው መልስ ጠፋባትና ጠፋች። በቃ አልተጻጻፍንም ከዛም በኋላ አሁን የሁላ ነገር እንደዚህ እንደዚህ እንደዚህ እኔ ታውቂያለሽ። ስለዚህ እንደዛ ሆነ። እንደዛ ነው ላለመጥራት ነው፣ ሁሉ እኛን ላለመጥራት ነው። ይህ ሁሉ ትንሽሰቦች እኔ ብጠሪ የኔ ቤተሰቦች እንዳለ እንደተጠሩ ይቆጥሩታል። ለምን ላይቭ ገብቼ ሰርጉን ሁሉን ነገር ስለማያሳያቸው እንደተጠሩ ይቆጥሩታል። የኔ ቤተሰቦች እኔን ከጠራሽኝ እንደጠራሻቸው ነው የሚቆጥሩት። በቃ አንቺ እንዳልሽው ነው ማሪ፣ አንቺ እንዳልሽው እንዳሰብሽው ነው

ለልደቴ ራሱ እኮ ብናሽ አንቨርሰሪ አድርገ ለልደቴ ራሱ የደገሰች ሰው። ለሁላችንም እንደረጁ አይነት ጓደኛ ይስጠን። እኔ ደግሞ ቢሆን ደግሞ አሁን መር እኛ ሰርግ በዚህ አጋጣሚ ዋና ሀቡ ሰርግ እኛ እንዳላረግን ታውቂያለሽ፣ ከዚህ በፊት ነግሬሻለሁ እና ብዙ ሰው አያውቅም ነበረ። ሰርግስ እኔና ኤልያስ ስንጋባ ሰርግ አላረግንም ነበረ፣ ብዙ ሰው አያውቅም ነበረ። ለዛ ነው በቃ ትንሽ ሰው የተጠራው እንጂ ወላሂ ረጁ ምንም የላትም። ብዙ ሰው እየጠየቀኝ ስለሆነ ለዛ ነው ብያለሽ ነው እንደዛ ነገር ማንም ምንም የመጣ ነገር የለም። ሲመጣ እነግራቸዋለሁ። ንጀራናትዝጉ እዚህ ኮሜንት ላይ ራሱ ረጁን ለኔ እያረባኩ ነበረ። ሜካፕ አርቲስት አምጥታ ቤቴ ድረስ እንደዚህ ነው ጓደኛ አለ። ሜካፕ አርቲስት አምጥታ ዲኮር አስደርጋ ቤቱን ወገቧን በቀሰር ሰርጋ አድርጋውን የጠበቀችም ይሁ እሷና የነች ሀያት፣ የምትባል ጓደኛ ያለች፣ የባሌ ዘመድ በቃ ታይን። ታዲያ ምነው ብትቀርጹ ብሎግ ብታሳዩን፣ እኛ ዲኮሩን ብናይ ምን ችግር አለው? እኔ በጣም በጣም ኢሞሽናል ስለነበርኩኝ ስላላወኩ ነው ያልቀረጽኩት። ኧረ ቢስሚላ፣ ካላየን አናምንም። ተቀርጾታል ቪዲዮ ሲመጣ ካሜራማንም ስለነበረ። አሁን የሆነ ነገር መናገር ፈልጋለሁ። የሰው ልጅ አንድ ሰው የሆነ ሰው የሆነ ህይወት ይኖሮ ነበር አይደል? ያ ህይወት ሳይብሶ ይቀርና ይወጣና ሌላ እድል ይሞክራል፣ አይደለም? ሌላ ህይወት ይጀምራል። ሴት ልጅ በአንድ ነገር ለህይወቷ መቆም አለበት እንዴ? ምንድነው የሪም ነገር? አዲስ ነገር ይመስል ወይ ደግሞ አዲስ የሆነ ምድር ላይ ያልተፈጠረ ያደረገችው ነገር ይመስል። እኔ እንደ አንድ ጓደኛ ነው፣ ሪም መጥፎ ሴት አይደለችም። ሪም ክፉ ሴት አይደለችም። ወይ ደግሞ የሆነ ነገር አይደለም አዲስ ነገር የሆነ ያደረገችው ነገር አዲስ ነገር ይመስል እየተቀባበሩ፣ እየተቀባበሩ፣ እየተቀባበሩ ሌላ ታሪክ ውስጥ መግባት ምንድን ነው? ሰው የሰው ልጅ የሆነ ህይወት ይጀምራል፣ ሳይሆነው ሲቀር ሌላ እድል ይሞክራል። ምንም አዲስ ነገር የተፈጠረ ነገር የለም። ግን የሆነ ነውር ነገር እንደሰራች፣ መጥፎ ነገር እንደሰራች እዛም ቤት ይገባሉ፣ እዛም ቤት ይሆናሉ፣ እዛም ቤት ይሆ ምንድን ነው እንደዚህ ዓይነት ነገር እና ከጎን ያደርጉና የሆነ በቃ አንድና ሁለት ጀሩሄ እያመጡ ከአጠገብ እየፖሰቱ የሪባል ነው እያሉ፣ እኔ ምንም ረጁ በዚህ ነገር በባታወሪ ደስ ይለኛል፣ ምክንያቱም ይመቻቸው ይሄዱበት ብዬ ስለተውኳቸው ይመቻቸው። ማረና ወላጅዚ ናቸው። ይሄ እኮ የሚያሳየው ምን ያህል ተፈላጊነት ነው? አንድ ሰው አንድ ህይወት ነበረው፣ አልተሳካም አልተሳካም ወይም ሁለተኛ ሕይወት ተጀመረ። ምን ያህል ተፈላጊ ነው ይሄ ሰው? የዚህም ሰው ምን ያህል ተፈላጊነት ነው የሚያሳየው። ፈርስቶ ደግሞንን የሚያመጡ ከሪም ጋር አድርገው የሚፖስቱ ከሆነ ዋናው ነገር ባለቤቷ ይረዳታል። ባለቤቷ ሙዴ የገባው ነው ይረዳታል። ሌላው ሌላው ቢያወራ ያቦካ ምን ያመጣል? የሷ ህይወት ላይ ምንም እኮ ነው የማያመጡት። እኮ ለቲክቶክ ወሬ ይሄን እንደምትሰጧቸው ዴዚ ያለሽ ነው። አቡ ዴዚ ያለሽ ነው። ዴዚ ዴዚ እኮ የታለች?